ዳኑ ሰዎች ተምረው ሲስቱ የሚገሰጹበት ነው የእግዚአብሔር መንፈስ ያለበት መጽሐፍ ለመጽሐፍ የማትችሉ ሰዎች ዝም ብላችሁ አዳምጡ የሚገሰጹበትም እግዚአብሔር አምላካችን እንድንገሰጹ ነው መጽሐፍትን መተርጉማነ መጽሐፍት አዘጋጅቶልን ያስቀመጠልን ያውም መንፈሱ ያደረበትን መጽሐፍ እሱነቱን የሚነግረን መጽሐፍ ተምረን አንዳንዴ ስንስስ ስንረሳው የምንገሰጽበት አድርጎ ይነግረናል። እንድንገሰጽ የተማርነውን የረሳነውን የዘነጋነውን ያላስታወስነውን በሰማነው ሰዓት ያስተታችንን እንድናስተካክል እንድንታረብ የሚረዳን መጽሐፍ ነው። የእግዚአብሔር መጽሐፍ ቀድሞ የተነገረንን የሰማነውን ያወቅነውን የተረዳነውን በሕይወት የምንኖርበትን የእግዚአብሔር መንፈስ ያለበትን መጽሐፍ ተገንዝበን ተረድተን ዲያብሎስ ሰይጣን አጋንንት በወሰደብን ሰዓት በነጠቀን ሰዓት እግዚአብሔር ገስጾ በመምህራን በሰባኪያን የእግዚአብሔር ሰዎች በሚነግሩን ሰዓት ወደ ልቡናችን የምንመለስበት ነው። ሰው ወደ ልቡ የሚመለስበት ከሳተበት ከሄደበት ከጥፋት ጎዳና የሚመለስበት የእግዚአብሔር መጽሐፍ ነው። አንድ ወቅት ላይ መድኃኒታችን ኢየሱስ ክርስቶስ በዚህ በሉቃስ ወንጌል ምዕራፍ 15 ከቁጥር 11 ላይ ስናነብ የሰው ልጆችን አስተምሮ አስተምሮ በምሳሌ ይገስጻቸው ነበር። ለአንድ ባለጸጋ ሁለት ልጆች ነበሩት ብሎ በምሳሌ ተግሳጹን ያስቀምጥ ነበር። በምሳሌም ነግሯቸው ነበር ሁለቱም እየተገዙለት በሚኖርበት ሰዓት ይለናል መጽሐፉ። ቅዱስ ሉቃስ የመድኃኒታችንን የክርስቶስን ትምህርት ተግሳጹን በስርዓት አስቀምጦልናል፣ ጥሩ አድርጎ ጽፎልናል። ስለዚህ አንደኛው ከወንድሜ ጋራ ሚደርሰኝን አካፍለኝና እሄዳለሁ። በቃኝ ካንተ ጋራ መኖር ይብቃኝ ብሎ አባቱን ለመነው። ከወንድሙ ጋር አካፈለው። ብሩን፣ ሀብቱን፣ ወርቁን፣ ንብረቱን ይዞ ወደ ሩቅ አገር ሄደ። በዛም ይላል ተመልከቱ፣ በዛም እየበላ እየጠጣ እየደነሰ ከዘማውያን ጋር ከሚያጠፉት ጋር እያጠፋ አብሮ ደስ እያለው እየበላ እየጠጣ ኖረ። በኋላ ግን አልጠቀመውም። ሁሉን ነገር አጣ፣ ተራቆተ። የሪያዎችን አሰር እንኳን ለመብላት ተመኘ። ነው የሚሰጠው አጣ። ነው የሚለን ወደ ልቡም ተመለሰ ይለናል። ወደ ምኑ ተመለሰ? እግዚአብሔር ወደ ልባችን እንድንመለስ የእግዚአብሔር መንፈስ ያለበት መጽሐፍ ይገስጸናል። ይሄንን ሰምቶ ሰው ወደ ልቡ፣ ወደ ኦርቶዶክሳዊ ልቡ፣ ወደ ክፋት ልቡ አይደለም ወደ ዘረኛነት ልቡ አይደለም፣ ከፍ ወደ ዝቅ ወደሚያደርገው ልቡ አይደለም፣ ሰላም ወደሚነሳ ፍቅርን ወደሚነሳ ልቡ አይደለም። ጥሩ ነገር ወደሚያስብ ይሄ ሰው ይሄ ልጅ ያሰበው ምን ብሎ ነው? አስተውሉ፣ የእግዚአብሔር ልጆች። በአባቴ ቤት ብዙ ሙያተኞች አሉ ብዙ አገልጋዮች አሉ፣ አይራቡም፣ አይጠሙም አለ። የሚያውቀው ነገር አለ፣ የተማረው ነገር አለ፣ የኖረበት ሕይወት አለ። አሁን የሚገስጸው ነገር ወደ ልቡ ሲመለስ እኔ እራባለሁ፣ እጠማለሁ፣ እቸገራለሁ። አዎ አጣለሁ፣ እነጣለሁ። ለምንድን ነው ሰላምም አጣው? ብሎ ወደ ልቡ ተመለሰ። አባቴን እንዲህ እለዋለሁ ከእንግዲህ ወዲህ ልጅ ልባል አይገባኝም። ተመልከቱ እንዳንዱ ባሪያ ቁጠረኝ። እየገሰጸ ነው፣ ራሱ እያስተካከለ ነው፣ እያረመ ነው። ወደ ልቡ ሲመለስ መጽሐፉ ወደ ልባችን እንድንመለስ ይገስጸናል። ወደ እምነት ቤታችን እንድንመለስ ይገስጸናል። ወደ ኦርቶዶክሳዊ ህይወታችን እንድንመጣ ይገስጸናል ወደ እናቱ ወደ ድንገለ ማርያም ከፍ እንድንመጣ ይገስጸናል። ህይወት ወደምናገኝባት ወደ ቤተ ክርስቲያን ሥጋ ወደሙ ወደሚፈተትባት ጠበሉ ፈውስ ወደሆነበት ሆነበት መስቀሉ ወዳለበት ወደ አለበት ማህሌቱ ወደሚሰማበት ጸጋ እግዚአብሔር ወደሚናኝበት የቸርነቱ መድረክ የሰላሙ ደጅ ደጀ ሰላም ጋር መተን እንድንዋሃድ እንዲያከብረን በርራይ እንዲያይን ወደ ልባችን መመለስ እንድንችል ለተክሳጻችን ይህ የእግዚአብሔር መንፈስ ያለበት መጽሐፍ ተጽፏል። የእግዚአብሔር ልጆች አባቴን ልጅ ልባ ላይ ገባኝ ምለው አለ። ቆሞ ራሱን እየገሰጸ ለራሱ ለህይወት ቤቱ እየነገረ እኛ ሲነገረን እንዲህ ብለናል። ሰውነታችን አሁን በሚነግረን የእግዚአብሔር ቃል በሚያወራን በታላቁ በአምላካችን ፊት ራሳችንን ለማስተካከል አዘጋጅተናል። የእግዚአብሔር መንፈስ ያለበት መጽሐፍ እኛ ራሳችንን እናስተካከል ነው። እኛ ካልተስተካከልና ለሚቱ መስተካከል አትችልምናል። እየሰማችሁ ይህ ነው። ሰውየው መምህር ነውና፣ ምንድን ነው አልኳችሁ? መምህር ነውና የተማሪዎችን ፈተና እያረመ ህፃን ልጁ እየመጣ ይረብሸዋል። ሲረብሸው ይሄ ልጅ እንዳይረብሸው ሐሳቡን እንዳይሰርቅበት ኳስ እየወረወረ ተጫዋት ይለዋል። ይጫወት ይጫወትና መልሶ እሱ ጋር መጥቶ ከአባቱ እግር ስር እየተጠመጠመ ስክሪፕቶውን እያወላገደ ሊያበላሽበት ሆነ። መምህሩ የዓለም ካርታና የሰው ምስል ሙሉ አካል ያለው አንድ ወረቀት ሲቆርጥና ብጭቅጭቅ አድርጎ በዚህ ተጫዋት ብሎ ይበትንለታል። ይሄ ልጅ ያንን ይዞ እየሰካካ እየሰካካ አፍንጫ ነው ወደ አፍንጫ፣ አይንን ወደ አይን፣ ግንባርን ወደ ግንባር የተቀዳደረለትን እየሰካካ ሙሉ የሰው አካል ያስገኛል። በጀርባው የምን ካርታ አለ ብያቸዋለሁ። የዓለም ካርታ አለ አባትየው እንኳን ደህና መጣን ብለው?